አይኒ ሲኑ አፍቀሽኛል በአማርኛም በእንግሊዝኛም እያረግ። ሁለተኛ ቅጣት አምስት ደቂቃ ሙሉ ሽንቲ ቤት ታቅፋለህ። አምስት ደቂቃ ሙሉ። እንደዛ ከሆነ ለምን ሽንቲ ቤት አዘዝክልኝ? ለእኔ ፍርድ እኮ ነው ያዘዝከው። ያ ፍርድ ደግሞ አንተ ጋር አይቆያል። ቤትስ ለነበርሽ? አሁን ነው ቤት የመጣሁት

ያላ ተ የሽንት ቤቱ ትችላለሁ። ሶስተኛ ቅጣት ይሄ ያረከው እንዳለ ሆኖ ውሃ ውሃ ታርከፍክፍና መሬት ላይ ውሃ፣ ጭቃ በጭቃ እየተንከባለልክ ትላለህ። አላውቅም ምን አገባኝ፣ እኔ ምን አገባኝ። ፕሮፋይል ማለት ሳምንት እኮ ኦ ተቀጣ እኮ ማርያምን ብላ። አሁን ወጣ እኮ የዴዚ ነው የሚያደርገው፣ የኩዊን ነው የሚያደርገው። እንደዚህ ብላ አሪፍ ፎቶ አሪፍ ፎቶ ካረከው አንተም ታገኛለህ ዋጋ፣ ፎቶን ትዘቀዘቃለህ አ አራተኛ የለም፣ አይደለም፣ የለም፣ የለም፣ አራተኛ ግደለኝ፣ ሁለቱም

አልፈልግም ግፍቲ፣ በቃ ተንበርክከ፣ ዴዚ አይ ላቭ ዩ፣ ወድሻለው፣ አይ ቢሲ ናፍቀሽኛል በላት፣ አስር ጊዜ። አዎ ድው ብለው ደዚ የኔ ፍቅር አይሚስ ይሁን አፍቀሽኛል። የኔ ፍቅር አይሚስ ይሁን አፍቀሽኛል። አስር ጊዜ በትክክል በ ነው። ቀና ብለህ አሌክስ፣ ቀና ብለህ እየሳቅ፣ ቀና ብለህ እየሳቅ፣ እየሳቅ ደስተኛ ሁነህ በደምብ አድርገን